ሰራዊቱ የተገነባበትን እሴትና ሕዝባዊነት ተላብሳችሁ ሕዝባችሁንና ሀገራችሁን እንድትጠብቁ አደራ ተጥሎ ባችኋል ሲሉ የምስራቅ እዝ አዛዥ ሌተናል ጀኔራል መሐመድ ተሰማ አሳሰቡ። የብርሸለቆ ወታደራዊ ማሰልጠኛ ትምህርት ቤት ለ41ኛ ዙር ያሰለጠናቸውን መሰረታዊ ወታደሮችን ማስመርቋል። ዝርዝር ዘገባው ቀጥሎ ይቀርባል። የብር ሸለቆ ወታደራዊ ማሰልጠኛ ትምህርት ቤት ለ41ኛ ዙሪያ ያሰለጠናቸውን መሰረታዊ ወታደሮች አስመርቋል። በምረቃ ምርሃ ግብሩ የተገኙት የምስራቅ ዛዛዥ ሌተናል ጄኔራል መሐመድ ተሰማ የመከላከያ ኃይልን በሰው ኃይል ልማት ከዘመኑ ወታደራዊና ቴክኖሎጂዊ ትጥቆች በመደገፍ ውጤታማ ግዳጆች እንዲወጣ ለማስቻል ዘርፈ ብዙ ተግባራት መሰራቱን ገልጸዋል። የመከላከያ ኃይልን በሰው ኃይል ልማት ከዘመኑ ውጤታማ የግዳጅ ብሎ እንዲኖረው ለማስቻል ዘርፈ ብዙ ስራዎች ተሰርተዋል። በተለይ ከቅርብ ዓመታት ወዲህ በተቋማችን እየተከናወኑ ያሉ መጠነ ሰፊ የሪፎርም ስራዎች ጋር ተያይዞ የተፈጠሩ ተደማሪ አቅሞች ተቋማችንን የማድረግ አቅም ከፍ ያደረጉና ተደራራሪ ግዳጆችን በተመሳሳይ ወቅት እንድንወጣ አስችለውናል። ሌተናል ጀኔራል መሐመድ ውትድርና ሙያ ክብርና ውድ ህይወትን ሰውቶ አገር ማጽናት፣ ህዝብን ማገልገል የሚጠይቅ ሙያ እንደሆነም ገልጸዋል። ተመራቂዎች ሰራዊቱ የተገነባበትን እሴትና ህዝባዊነት ተላብሰው ህዝብና ሀገር እንዲጠብቁም አደራ ተጥሎባቸዋል ነው ያሉት። በውትድርና ሙያ ሀገራችሁንና ህዝባችሁን በፍጹም ታማኝነት ለማገልገል ፈቅዳችሁ ሰልጥናችሁ ወደ ተቋሙ የተቀላቀላችሁ የጀግና ህዝብ ልጆች ስለሆናችሁ እናንተም ጀግኖች የኢትዮጵያ ወታደሮች ናችሁና ልትኮሩ ይገባችኋል። ከዚህ በኋላ ማሰልጠኛ ቆይታችሁ ያገኛችሁትን መነሻ አቅም በመጠቀም በምትመደቡበት አህዱ ገብታችሁ ከነባሩ ሰራዊት በምታገኙት ልምድና ተጨማሪ ተሞክሮ ጨምራችሁ በየጊዜው አቅማችሁንና ብቃታችሁን በማሳደግ የሚሰጣቸውን ህገ መንግስታዊና ተቋማዊ ተልኮ ሰራዊታችን የተገነባባቸውን እሴቶችና ህዝባዊ ባህሪያቶችን ተላብሳችሁ በጀግንነት በታዛዥነትና በጽኑ ዲስፕሊን እንድትወጡ አሳስባለሁ። ወታደሮች በስነ ልቦናና በአካል ብቃት ብቁ ሆነው እንዲወጡ በትጋት ለሰሩ አሰልጣኞችና ወታደራዊ ማሰልጠኛ ትምህርት ቤት መሪዎችም ምስጋና አቅርበዋል። የብርሸለቆ ወታደራዊ ማሰልጠኛ ትምህርት ቤት አዛዥ ኮሎኔል መኮንን መንግስቴ ማሰልጠኛ ትምህርት ቤቱ በየጊዜው ብቁ ወታደሮችን በማፍራት ሀገራዊ ኃላፊነቱን እየተወጣ ነው ብለዋል። የመሰረታዊ ውትድርና ማሰልጠኛ የሆነው ማሰልጠኛ ትምህርት ቤታችን የሰለጠኑና የበቁ ወጣቶችን በየጊዜው እያፈራ የተቋማችን የመከላከያ የሰው ኃይል ምንጭ በመሆን ግዳድ ምን እየፈጸመ ይገኛል። ማሰልጠኛ ትምህርት ቤቱ ለአርባ አንደኛ ዙር በሥነ ምግባር በወታደራዊ ቴክኒኮችና በአካል ብቃት ዝግጁ ያደረጋቸውን መሰረታዊ ወታደሮችም አስመርቋል ነው ያሉት። ሰልጣኞች በሥነ ልቦና የተዘጋጁ ሀገራቸውን የሚወዱ ፕሮፌሽናል ሰራዊት እንዲሆኑ ተደርጎ ሰልጥነዋል። በተቋማችን እሴት መሰረት ከራስ በላይ ለህዝብ የሚለውን የተላበሱ ቅድሚያ ለጓዳቸው የሚሰጡ እንዲሆኑ ተደርጎ ሰልጥነው ለምረቃ ቀርበዋል። በተቋማችን መከላከያ ትልቁ ገዥ መርህ ዲሲፕሊን መሆን ነውና ዲሲፕሊን የሆኑ ብቁ መሰረታዊ ወታደሮች ብቻ ለዛሬው ምረቃ የበቁ መሆኑን እናረጋግጣለን። በምረቃ መርሃ ግብሩ ተመራቂ ወታደሮች ከቀደሙ የሰራዊቱ አባላት ልምድ በመቅሰምና መልካም ስነ ምግባርን ተላብሰው ህዝባቸውን እንዲያገለግሉም መልእክት ተላልፏል።